ፍቅር ወደ አዴ መኝታ ክፍል ቀጥ ብላ በመሄድ እንግዲህ አንገቷ ልታንቀል ነው ብዬ ስጠረጠር ምንድን ነበር ያደረገቻት ቀስ አድርጋ ቀሰቀሰችና አዴ ተነሽ አለቻት አዴም ደንግጣ ብንናለች ፍቅር ምን ፈልገሽ ነው በዚህ ሰዓት ደግሞ ምን ነበረበት አሁን ቀስ ብለሽ ብትቀሰቀሽ ስትላት ስንፓቼ ደግሞ እኔ ጋር መውራት ትጀምሪያለሽ እንዲህ በይ አሁን ተነሽ እና አብ ሲጣዥ እና እንጀራ ጋግሬ የሚል ሀሳብ ነበር የሰጠቻት እንግዲህ ቅጭን ትእዛዝ ተሰጥቷታል በደረቅ ሌሊት አደይም ሁኔታዋ በጣም አስገርሟት ነበረ። የፍቅር የሁሉ ማስመሰል እና የሁሉ ይቅርታ መጠየቅ ለካ የእናት ሽግር እስከሚወጣልሽ ነው ስጠብቅ የነበረ እኔ እኮ እንደዛ ይቅርታ ሰትኝ ተደፍተሽ እና ተጠጥተሽ ሳይሽ በቃ ራሴን እየወቀስኩና በቃ በድያታለሁ እያልኩ ነበረ። ለካንቺ ለዚህ ለማስመሰል ስራሽ ነው እንደዛ ያደረግሸው አለቻት። አደይም አሁን ውጭ ልኝ ከከላሴ እኔ መተኛት ነው እንጂ የምፈልገው። በዚህ ሰዓትማ እኔ ሞታለሁ እንጂ መቼም ተነስቼ አብሴት ሆነ እንጀራ የምገግርልሽ አይምሰልሽ ብላታለች ጮህ ክብለም ነበር ያዋራጫትን ድማ በዙን ቀልግለ ነው ስል እንግዲህ ተርፋለች አደይ ባርኮትም ሄደና ወደ አደይ ክፍል አደይ ምን ትሰሪያለሽ ሲላት እንግዲህ ፍቅር ነገሩን የተገላቢጦች ነበር የተናገረችው እሷ እኮ በሌሊት ተነስተ እንዲረ ካልገግርኩ እያለሽ ነው የሚል ሀሳብ ሰጠችው ያ ባርኮት ደግሞ ሞኝ ነው እና እንዴ አደይ በእንስሳት ምን ትሰሪያለሽ ተምልሽ ተምለሽ ተኝ ይላታል አደይ ምንም ትንፍሽ አላለችም እውነት ያሳፍራል። ፍቅር ፍቅርም ወደ ልዱ ሄደችና፣ ስሚ አንቺ አሁን ምንድን ነው ወንድምሽ ከሰራተኛ ጋር እንዲሆን ተፈልገልሹ? እያለች አሁንም እየጠየቀቻት ነው። እኔም አልፈልግም ግን ደግሞ ወንድሜ አዴይን በጣም ስለሚወዳት ለእሷ ስል ታስሯል አለቻት። ለምንድን ነው የታሰረው? ምናምን እያለቻት ነበር። ደግሞ የአዴይን አባት ሳገኘሽው ተዋወቅሽው ሲጀመር ብታገባ ኑሮ ያንን የተሻለ ነበር እያለች ብዙ ነገሮችን አውርታታለች። የአደይ አባት በጣም ሀይለኛ ነውን አደይ ፍለጋ እንደመጣው ቢያቅ ማ አብሮ የነበር የሚያስረው ሁሉም ታስረዋል አብረውን የሄዱት በተለይ ደግሞ አሹ የሚባለውም አለቻት አሹ ማነው ስትላት፣ እንግዲህ ወንድም ማነው ስትላት፣ ወንድም የላትም ሁሉም ወንድሜ ወንድሜ ነው የምትላቸው ግን እንደዛ አይሆንም ማለች ከዛ ከሄድሽ ቀርማ ለምን ሁሉ ነገር አታጣሪም የሚል ሀሳብም እንግዲህ አመልከታለች ማለት ነው አጅሬት ፍቅር ልዶ እንግዲህ እኔንም ሊጠልፉ የነበረ ሰዎቹ ቀላል አይደሉም ብላ ስታዋራት እንግዲህ ፍቅር ምን ችግር ነበረው? እዛ አንዱ ሽማግሌ ቢሆን አግብተሽ መሬት ያለውን ብትኖር ይሻለሽ ነበረ። አንዴ ላ አንዴ ዴ አንዴ ምን በቃ ከዛ ምዝም ከምትንዘለዘይ ከናውል ጋር የምያልሽ እየተሻለውን ሀብታሙን አግብተሽ ቁጭ ብት እየተሻለ ነው እያለቻ ነበር። ፍቅርማ የአለል የመቶ የሆነ ነገር ቢያደረግልኝ ጥሩ ነበረ። ልዱም እንግዲህ መዳር ከፈለግሽ ሂጂና ራስሽ ተዳሪ። እስካሁን ተረጋግተች ነበረ፣ ደግሞ ጀመረሻ አለቻት። እውነት ነው ጀመራ ተኮንዴ። በሌላ በኩል አዳይና ባርኮት እንግዲህ ሳሎን ላይ ቁጭ ብለው እያወሩ ነበረ። ባርኮት አንች ነችም እናትሽም የሚያስፈልጋቸው ነገር ካለ ዝግጁ ነ ለመርዳት ይላታል። እንደ ወንድምሽ ነ ምንም የተቀየረ ነገር የለም እያለ እያስረዳ ነው ነገሩን። አዳይም ባርኮት ያመሰግናሉ እያለች ሙገዟን እንግዲህ አቀልጠዋለች። ግን አዳይ ማለት ነው ዴብዬ ምናምን አትልም ባርኮት ኮቴ ነው የምትለው። ባርኮቴን ታቆላምጠዋለች። አሁን ዴብ እንደሚወዳት እያወቅች እሷ ደግሞ ባህር ኮቴ ስትለው እንደ ምን ይሰማው ዴብ። ባርኮትም እንግዲህ ከቤዛ ጋር ያለውን ግንኙነት የተወሰነውን አብራር አብራርቶለታል። ትወዳታለ ወይ የሚል ጥያቄም ጠይቀዋለች። አወዳታለሁ፣ ግን ደግሞ በጣም ከእሷ በላይ አንቺን እወድሻለሁ፣ በልቤ ውስጥ ትልቅ ቦታ ያለሽ አንቺ እያላትም ነበረ። እንደዛማ መሆን የለበትም፣ ያው የምትወዳት ከሆነ እንግዲህ ቀጥል እያለች ነው በሰዓቱ ዴቭ አንቺን በጣም ስለሚወድሽ እኔ ፍቅሬ መግለጽ አልነበረብኝም። ተጸጽቻለሁ። በዛ ላይ ደግሞ ፊት ለፊት ቤዛን ሳገኛት በቃ ፈጣሪ ይችነች አንተ የወደፊት ንግስትህ ያለኝ ነው የመሰለኝና ወዲያውኑ እውነት ይሁን ውሸት ሳላውቅ እንግዲህ ቤዛ ያለችኝን ነገር ተቀብ ያለው ብሎ ያዋራታል። ዴቭም ተደንብቆ እያዳመጠ ነበረ። ፈከክላል። ምስኪን ጉዱን አላወቀ። አደይ ምን ብላለች? ከዛ ቀደም ብላ እኔ ዴብን ከወንድም በላይ አልወደው እንዴ፣ ልክ እንደ ወንድም ሆነ የምታየው ማለት እኮ ነው። ዴቪ ይሄንን ቃል ሰምተው ቢሆን ያው ያዝን ነበረ። ባርኮትም አባት ሽ እኮ የማታውቀው ሰው ሊደርሽ ነው። ስለዚህ ዴብን ብታገቢ የተሻለ ነው። የራሽን ህይወት መስረች እድሜሽ ሄደ እያ ላይ የመከራት ነው። ጥሩ ምክር ነው፣ የመከራት እውነት ነው። አባቷ የማታውቀው ሰው እንግዲህ ከሚደራፍ ዴቪን ብታገባ በጣም ትልቅ ነገር ነው። ግን እሷ እዚህ ቤት ራሱ እንዴት እንደምኖር ግራ ገባኝ አለች። በሌላ በኩል እንግዲህ ተንኮለኛዋና ንግስቷ ቤዛ ከለምለም ጋር ተፋጣለች። ከአሁን በፊት ከፍቅር ጋር ነበር ፍጥጫዋ፣ አሁን ደግሞ ወደ ለምለም ነው። ለምለም ነብሮ እንግዲህ እየተቻለች አይደለም፣ የኤላን ሀብት ንዝረፎ የሚል ሀሳብ አቅርባላታለች። ዛሬ ደግሞ ቋንጅ የረሰውልሽ እንዳይመስለች ትናንት ያልሽኝን ገና ጉርሽን አውጥችን የምዘረግፍልሽ ብላ ስታስፈራራት ለምለም ቆይ አንቺ ሲጀመር ማንን ተማምነሽ ነው ግን እንደዚህ እንጠጥ እንጠጥ የሚያስብልሽ? አባት እናት የለሽ? ወይስ ኤላን ተማምነሽ ነው? ወይስ ደግሞ አፈር የገቡ ቤተሰቦችን ተማምነሽ ነው ስትላት እንግዲህ ቤዛ ለምለም በጣም ትናደድና በጥፊ ትላታለች። እውነት ነው ይገባታል። እንዴ ኤላም ንግግራቸውን አዳምጦ ነበርና፣ ቤዛ በጣም ታሳፍሪያለሽ። እስካሁን እኔ እራሱ ዝም ያልኩሽ በሴቶች ጉዳይ አልገባም ብዬ ነበር። ነገር ግን አንቺ እንደዚህ ከሆንሽማ እገባለሁ በሌሊ ከመጣሽማ በአይን የመጣሽ ማለት ነው ብሎ እንግዲህ አንዳንድ ነገሮችን ወርዶባታል ቤዛም እንግዲህ ኤላ አልሰማትም እንዴ ለሞቶት እናት አባቶቿ እንደዚህ የምትከረገር ምንድን ነው ያለችውን አልሰማትም ብለዋለች ኤላም እንግዲህ በጥፍ ነው ያቀምሰባት በጣም ደስ ይላል ዛሬ ሁለት ጥፍ ይቀምሰሻል ቤዛ ይገባታል ጭራሽ ሌሊን አልፋንዶ ከእናት አባቷ ትሄዳለች ኤላም እንግዲህ ሌሊዬ የትም መጣች የት አሁን የኔ ሚስት ነች አይገባሽም? ብሏታል። ጎበዝ ኤላ ዛሬ ሚስትን እንዲያከብሯት አድርገሃል። በቃ ራስ አስክደን ማስከብረዋል። ለምለም ለኤላ ሁለት አማራጭ የሰጠችው የሰጣችው ወይች ልጅ ያስወጣልኝ ወይኔ ይወጣላለሁ ስትለው እንግዲህ ቤዛ ውጭ ብሏታል። በሌላ በኩል እንግዲህ ዳይመንድና ኪንጎ ከተለመደው ቦታቸው ላይ ቁጭ ብለው እንግዲህ አርኪ ምርኪ ያወራሉ። ልዱም ቀበጣ መጣች። እንግዲህ ያው ኤርፎን አድርጋን የምትንቀሳቀሰው አጅሪት ያለ ኤርፎን አትንቀሳቀስም። መንገድ ላይ ያዩትና እያዋት መጣች አሉ ቁም ብላ ማናገረቻችሁ። ወዴት ነች ወዴት። ልዱም እንግዲህ ገና ለገና ገጠር አበሪያችሁ ስለሄድኩ እንደዚህ መላከፍ ጀመራችሁ እንደ አለች። እንዲሁም እናንተ እኮ ገጠር ሄዳችሁ አደን ስለምትወዱ ነው ብላችኋለች። አንቺስ ብሎም ጠይቋታል። እንግዲህ ዳይመንድ ወይስ ደግሞ ኪንጎ ነው ፍቅረሽ ነው የሚል በአሽሙሮም ተናግሯል ማለት ነው። ንጉስም አይ፣ እህልዋ አይኗ ከኔ እንኳን አይመስልም ከአንተ ነው ብሎ መልሶለታል። ዳይመንድ በነገራችን ላይ በጣም ደስ የሚል ካራክተር ነው የሚጫወተው። ኪንጎን ይመክረዋል። ሌሎችንም በጣም በአሽሙርም ቢናገራቸው በጣም ደስ የሚል ነገር ነው የሚናገረው። ትክክለኛም የሆነ ነገር ነው የሚመክራቸው። እነሱም እንግዲህ የነገር ከአንተ ካልሆነማ ከኤላ ነው አሉ። በቃ ልቀቁ መንገድ የሌሄድበት ብላም ጥላቸው ሄደች። ንጉስ እንግዲህ ልዱንና ደን ያነጻጽራል። መቼም አደይ በእሱ ቤት ሁሌም ድንቅና ውብ ነች። ምናቸው ይመሳሰላል አለ ናወልን ቤቱ ሽጦ ሄዷል ሲሏት እንግዲህ በጣም ተገርማለች ልዱ ነኦልን በጣም ያፈቀረችው መስሎ የነበር ግን ስሰማ ስለ ናወል ምንም አልመሰላትም ዳይመንድም እንግዲህ ስለ ልዱ አስተዳደግ እያወራ ነበረ እየጭማ በበርበሬ ታጥና አይደለም ያደገችው በኮካ ታጥና ነው እንዲሁም ደግሞ በኮካ ታጥባ ነው እያለ ነበረ። እውነት ነው እንግዲህ እውቀበል ስለሆነች በእሷ ምንም የሚፈርደው ነገር የለም ብሎ ጥሏቸው ነው እንግዲህ ንግግራቸውን የቀጠሉት። በሌላ በኩል እንግዲህ ባርኮትና አዳይም ወሬያቸውን እንደቀጠሉ ነው። ደብም ይቀላቀላቸዋል። አዳይም እንግዲህ ጥሩ ወንድም የሆነ ያለችው እያሞካሸችው ነው ባርኮትን። ደብም ተቀላቅሏቸዋል። እንዲሁም ፍቅር መጣችን ነው ጊዜ ተዘብዘባችሁ ምን ተሰራላችሁ አለቻቸው። ፍቅር በጣም ነው የሚቀነው አዳይም እንዲከባት አፈልግም ዝም ነበር ያሏት። አደይ፣ የጣድኩት ድስት አለ፣ ሂጂ እና አውርጆ ወደ ክላስ ሌርኒንግ ትላታለች። አሁን ባዶ ድስት ጥዳ ማለት ነው። እኔ አውርጆ አይከብድም። አዳይም እንዴ፣ አሁናችሁ ወጥደሽ ነው ለምንሽ ነው የሰራሹ ብላ መልስ አላታለች። ጮኸም አለች። እንግዲህ ትናንትና ይቅርታ ስትጠይቅ የነበረችው ዛሬ ስጮኸባት፣ ሁለቱ ጎረምሶች እንግዲህ ተገርመው ነበረ። በቃ ማታ ወርጁ ከሆነ እኔ ሂጂ አወርደዋለሁ አለቻት። እርሱስ ችግር የለውም ብላም አዳይ ተከተለቻት። ሂዱ እና ቤዛም መንገድ ላይ ይገናኛሉ። ቤዛም እንግዲህ መጣችሁ እንዴት እላታለች። ልዱም አዎ በእንቅልፍ ልብሽ ግን ሰው ማነቅ እንደጀምርሽ ጀምር ያለው አለቻት። እንዲሁም የባርኮት እናት እንዳልወደደች ደርሸበት አለቻት። ማንገዳይና ማናናቅ እንደሆነ እናያለን እያለችም ነበር ቤዛ። ልዱም እባክሽ ሂጅና አሁን እንግዲህ የባርኮት እናት ወታለች ወታያለች፣ ፍቅርና ንጠልጥለሽ አውጪ ልኝ ከቤቷ እያለቻ ነው መች ይቀርላታል የሚል ጉራም አለ ባርኮት አለ ብላም ጠይቃት አለች። አለ አለቻት። እኔ ግን እምልሽ እውነትሽን ሄዳለች እና ብስት አሁን አለቻት። ግን ለምን አነገረኝም ባርኮት ብላለች። ባይዞር በይ ከመንገድ አሁን ደግሞ ወደ አቶ ኤላ ቤት እየሄድሽ ከሆነ አቶ ኤላ ከለምለም ውጭ ማንንም ማላይም ብሏል። ተመለሽ ብትመለሽ ያልሳል ገዜው በመጣሽበት እግርሽ ብላታለች። ለዱም ዞር በይልኝ ብላ ተከትላታለች። ዴብና ባርኮትም ቁጭ ብለው እያወሩ ነው። እኔ ተረድች ያለው ይቅርታ፣ እንደዚያ መሆን አልነበረብኝም እያለ ነው ዴብ ባርኮትን ባለፈው እኮ እንደዚያ ስትቆጣ በጣም ገርሞ የነበረውን ተረዳኝ፣ ይሄድል አለው። የተቆጣ ጊዜ በጣም ነው የደነገጥኩት እኔ ምን አደረኩ ብዬ ራሴንም ጠየቅኩ። ዴብም አንተ ምንም አላጠፋም ብሎታል። ዴብም ስለ ቤዛ ጠይቆታል። ከኤላ ጋር እንደምትኖርም ነግሮታል። ስለ እሷ መወሰን አልቻልኩም ይላል። ስለ ቤዛ ወርቶ ሳይጨርስም ልመለስ ነው ትላለች ወደ ቤት። ልዱም ወደ ኤላ ቤት ሄዳ ነበርና ለምለም ስታየት በጣም ደስተኛ አልነበረችም። ምን ታረጊ መጣሽ ነው ያረቻት። ኤላም ህዝቤት ተመልሼ አልመጣም ብለሽ አልነበረ ብሏታል። ለምለም ነው ሌላውንማ ምን ታደርገዋለህ? ሌላ ምን መሄጃላት ብላለች። ምን አለ በዛው ገጠር ይደርሳል በዛው በቀረሻ አዴና መተው ብላታለች። ያሬነ በጣም መልካም ሰው ነች፣ ሌሎች ግን ያስፈራሉ ብላታለች። ባይሆን አዴን ስላመጣሽ ግን ቆንጆ ምሳ አግብዘሻለሁ ብላ እንግዲህ አዴ ማለት ለምለም ልታቀርብላት ሄዳለች። በጣም ሲጨቃጨቁ ነበረ። ኤላም እንግዲህ በቃ ዝም ብሎ ያዳምጣል። ዳይመንድ የቀን ስራ ሰርቶ ነበረ። በወዙም ስለተከፈለው በጣም ደስ ብሎታል። ዳይመንድ ግን ከጓደኛው ጋር በምን አልተስማማም። እንደዚህ ጥርስ በጥርስ ሲሆን ወደድጋት እንዲህ የሚል ሃሳብ ነበር የሰጠው። ወዛደሩንማ አሰራም ይልቅ ላፍ ላፍ አድርግ እያለው ነው፣ እንዲሰርቅ እየገፋፋው ነው። እንደዚህ እያወሩ እያለ እንግዲህ ፍቅር ትመጣለች። አስመሳዩ ፍቅርን እና አደይ እህትማማቾችን ከዚህ በኋላ ብላለች። ዳይመንድ ግን ምንም አላመናትም። ዳይመንድም የአደይን ስማ አልሰማበት ወዴት ሊሄድ በቃ መረረኝ እያለ ነው እንግዲህ ቤዛም ወደ ቤት መታለች እና ባርኮትና አደይ ኪችን ሆነው እያወሩ ነው። አየ ከመጣች ተመልሳ ምን ብምል አላውቅም ይላታል። ዴቭም እንግዲህ ማገዘች ነገር ካለ ጠይቄ ብሏታል። ቤዛ ችግር የለም ብላ ወደ ውስጥ ገባች። መወሰንም አልቻልኩም ይላል ባርኮት። አይዞ ብላ ዴቭ አደይ ስታቀፈውም ቤዛ ትመጣለች። እኔ ትነብዬ እፈልጋለሁ ሰራተኛ ጋር ተቃቅፋል ትለዋለች። በጥፍም ይላታል። ዛሬ ሶስት ጥፍን ያስተናግደችው ቤዛ ምስኪን ቤት ብቻውን ተቀምጦ ሳለ ፍቅር ትመጣና እንግዲህ ተስማዋለች። ስሜትሽን እኮ ሁሉም በተሰበሰበበት መናገር ትቼ ነበር ይላታል። እሷም ምንማየ ስለነበረች ነው አለች። አናፈኩም እኔ በጣም ናፈቀኝ ብለዋለች። ወይስ ደግሞ ይቅርታ አላረክልኝም መቼ ይቅርታ ጠየቅሽ ታውቂያለሽ? ወይስ ደግሞ እርምሽን አዴን ጠየቅኩ ብለሽ ነው አላት። እኔ ጥሩ ሰውንም መሆኑ ምናምን እያለች ነው። ዴቭም እንግዲህ እንዳታስቀኝ አንቺ ጥሩ ሰውነች ብለሽ እያላት ነው። እውነት ነው ዴቭ ነቀበል እያስመሰለች ነው እንዴ! ፍቅር እንግዲህ ከዚህ በኋላ ጥሩ ሰው እሆናለሁ አንድ ላይ ለሆንና ለሁሉም ሰው ጥሩ እሆናለሁ እያለች ነው። እንግዲህ የተለመደ ትትህ እያለች ነው እንግዲህ ዴቭ ለራሷ ለማድረግ። ዴቭ ግን አጅሬው እኔ መቼም ያንቺ ልሆን አልችልም ብሏታል። ባይርኮትም ይቅርታ እየጠይቃ ነው። ቤዛም በጥፊ ስለመታት ከእሷ ፊት መቆም የለብም። የራሷ ለማድረግ እየሞከረች ነው አደይ ትላለች ቤዛም። ፍቅርም ወደ ኪችን መጣችና ለምን አላነጠፍሽም ከላሴ እንትላታለች። ራሴ ያነጥፋለሁ ብለሻት አልነበር። ዴብን መጣና ወዴት ነው ሲላት፣ ወደ ፍቅር ክላስ ይላል። ቅር እንግዲህ አለ የተባለ አስመሳይ አደገኛ ሆናለች። ለባርኮትና ሌደብ የምትነግራቸው ነገር በጣም የተለያየ ነው። ለአዴ ደግሞ የተለየ ነገር እንዴ። ፍቅርም እንግዲህ ከዴቪድ ፊት አንጠፊያለሁ አትጃለቻት። ከሁሉም ሰው ፊት ተስቃለች፣ ትጫወታለች፣ ጥሩ ሰው ትሆናለች። ከአዴ ፊት ብቻ ግን ሰይጣን ትሆናለች። ይህንን ደግሞ ማንም አንቀባት። ዳይመንድም ላሹ ደውሎ በሀገሮ ማን እየሄድክ እያት፣ ብትሞት እኮ እራሱ ሬሳዋ ደቂቆን እምናገኛት ይላል። በሌላ በኩል ልዱና ኤላ ለምለም አትመጥንም። ደግሞ ብትጋባ ኩ ቀለበት ይኖራል ከእጇ ላይ ደለ ገጠሪ ደና ገባት እንዴ እያለችውም ነበር እሷ የቤት ሰራተኛ መሆኗን አትርሳለችው። በጥፊም አላት። ሰሞኑን ኤላ ጥፊ አብዝቷል። ምን ነግቶት ነው ግን? ልዱም እንግዲህ እያለቀሰች ነው የወጣሽ ከቤት ኤላም እንግዲህ መሄድ አለብኝ ወደ ነዴብ ስቴጅ። ተጠንቀቂ፣ ራሽን ጠብቂ፣ ንገ ትመጣለች። ልዱም ይላታል እኔ መሄድ አልችልም፣ የፍርድ ቤቱ ቀጠሮም እየደረሰ ነው ብለዋለች። ወደ ውጭ ሀገር ሊሄድም ይመስላል። ድራማው እዚህ የተቋጨ ሰላም ጤና ይስጥልኝ የቻናል ቤተሰቦች ለዚህ ቻና